ሰላም ቤተሰው፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም አዝናለሁኝ። በጣም ነው ማዝነው ይህንን ስነግራችሁ ማለት ነው። ማለት እንደዚህ ይሆናል ብዬ በፍጹም አላሰብኩኝም ነበረ። ያለ እውነታ ግን ነግራችኋለሁ። ምንም ያለ ነገር ስለሆነ ማለት ነው። ልጆችም ስልክ ሰጥቻቸው ደውለው ያረጋገጡት ነገር ስለሆነ ማለት ነውና በጣም አዝኛለሁ። ጋሽዬ ጋም ደውዬ ነበረ። መለኛው ጋር ስደውል መለኛው ስልክ አያነሳልኝም መጀመሪያ ላይ ጠዋት ማለት ነው። አሁን ግን ወደ ቅርብ ሰዓት አካባቢ ደውዬለት፣ ቆይ መኪና ላይ ነኝ መኪና እየነዳው ነው ደውልሽ አለው ብሎ ቴክስት አርጎልኛል ማለት ነው፣ ቴሌግራም ላይ እስኪ ደውዬ እሱንም እነግረዋለሁ። ጋሽዬ ግን በቃ ማለት በጣም ነው የከፋው። ጋሽዬ ማለት እንደዚህ ይሆናል ብዬ አላሰብኩም። ለመስቀል በጣም ብዙ ብዙ ነገር ነው ያወራኋቸው። በጣም ብዙ መክሪያቸዋለው። ብዙ በቃ ማለት ብዙ ጠላት አለ፣ ጠንቃቃ ሁኑ፣ በጊዜ ግቡ ምንም አይነት ነገር ቢመጣ እንዳትጋጩ ብዬ ብዙ ነገር ተናግሬያቸው ቃል አስገብቻቸው የሄዱት። በተለይ ደግሞ ቡርኪን በቃ አደራ፣ ምንም ያው ልጅም ስለሆነች ሀይሚ አደራ፣ በቃ አደራ። የሆነ ደረጃ ደርሳችሁ ነው ማየት የምፈልገው ብያቸው ነበረ። ከዚህ ሄዱት እና አሁን እየሆነ ያለው ነገር እኔ ምንም አላውቅም። ይሄ ምንድነው ዩቱብ ነው ምንድነው የምትሉት አላውቅም ግን እንደ ተጣሉ የነገሩኝ ቤት ውስጥ ያሉ ልጆች ናቸው እና ብሪሽ ቤት ልጆች አሉ። ጋይስ የሚያሳድጓቸው ሌላ ትንንሽ ልጆች አሉ ና እነሱ ያው ስልክ ስላላቸው ያለውን ነገር አይተዋል ማለት ነው ና ልጆቼ ናቸው። ሁለቱም ልጆቼ ናቸው። ቆጣቸዋለውኝ ብሩክም ደውያዬ አውርቼዋለሁ ሀይሚ ግን ስልክ አላነሳችልኝም ብለዋል ማለት ነው ጋሽዬ። ያው ሀይሚ ጋሽዬም ፈርታ ሊሆን ይችላል። ያው ይቆጣሉ ይህ ፀን ምናምን ግርግሩ ሲታይ ማለት ነው። እና በጣም ነው ጋሽዬ የተከፉት። እባክሽን ሀይሚዬ የኔ ውድ ችግራችሁን በጠረጴዛ ዙሪያ ለመፍታት ሞክሩ። ጋሽዬ ወይም ማክሰኞ ወይም ሮብ ወደ አዲስ አበባ ሊሄድ ይችላለውኝ ብለዋል። ምክንያቱም ይመስለኛል የጋሽዬ የእህት ልጅ የጋሽዬ የእህት ልጅ አለች ወደ ሳሪስ አካባቢ እና እሷ ወልዳለች። አራስ ጠየቃ ሁሉም ቤተሰብ ዘመድ በሙሉ ስለሚሄድ ማክሰኞ ወይም እሮብ ነው መሰለኝ እሄዳለሁኝ። የዛኔ ለማግኘት ሞክራለሁ፣ አናግራቸዋለሁኝ ብለዋል። በጣም ነው ቪዲዮን አይተው በጣም ውስጥ ተከፍቻለሁ ምናምን ብለው እኛል ማለት ነው እና ብዙዎቻችሁ ኬት አገኛችሁ ስልካቸው የምትሏላችሁ እኔ ለምሳሌ መቅዲ እናት ጂ የምትባሉ ይሰጥቻቸዋለሁ። ሰጥቻቸው አውርተዋል ጋሽዬ አለን ስልካቸው ማውራት ደግሞ እንችላለን። አንዳንዶቻችሁ በቃ እናንተ ስለማታገኟቸው ሌላ ሁሉ የማያገኛቸው የሚመስላችሁ ነገር አለ ጋሽዬ። እውነቱን ስነግራችሁ ማነው ማንም ሰው እንኳን ሲደውልላቸው እንደሌላ ሰው አይደሉም። እኔ ምን አውቃለሁ ብላችሁ ነው ይኸው፣ ጸብ እንደዚህ ምናምን ነው እንደው የሚያወሩት። እንደሌላ ሰው እንኳን አይደሉም። የእውነት አይጠነቀቁም። ድምፅ ደግሞ ከዚህ በፊት እያወጣ ነበር አይደለም። እናንተ አደላችሁ የሰውን ድምፅ የሰው ቮይስ አታውጡ ያላችሁት ራሳችሁ ናችሁ። ደግሞም ትልቅ ሰው ናቸው ሪስፔክት ስለምናደርግ ድምጻቸውን መውጣት አንፈልግም። ሶ ያለው እውነታ ይሄ ነው። እንዲታረቁ እኛ እንፈልጋለን። ጋሽዬ በዚህ ጉዳይ እንዲሄዱ እፈልጋለሁ። በጣም ነው የምንወደው እርሶ። በጣም እውነት ሰውን ትልቅ ትንሽ አይሉም ሲያወሩ ሰላምታቸው ራሱ በስማም፣ በጣም ነው ልብ የሚነካው እና በጣም የተከበሩ፣ በጣም ነው የምንወደው እርሶ። አስታርቁልን፣ አስማሙልን። ሌላው ደግሞ ብዙዎቻችሁ ተነጣጥላችሁ ተበታትናችሁ ግማሹ ሀይሚን ይደግፋል፣ ግማሹ ሀይሚን ይሰድባል፣ ግማሹ ቡርኬን ይደግፋል፣ ግማሹ ቡርኬን ይሰድባል። ቆይ እነሱ እንዲታረቁ ከፈለጋችሁ እንደዚህ ነው መሆን ያለበት፣ እንደዚህ ነው ማድረግ ያለባችሁ። እንደዚህ ነው ወይ እንደዚህ ነው መሆን ያለበት? እንድታረቁ ከፈለጋችሁ እናንተ ከሆናችሁ ሞር እንዲላ እንዲራራቁ እንዲለያዩ እያደረጋችሁ ያላችሁት እና ፕሊዝ ከመሆን ተመለሱ ወደ ራሳችሁ የእውነት አንዳንድ ጊዜ እንደ ሰው የምናስበው ነገር መኖር አለበት። እነዚህ ልጆች ቢለያዩ የሚጎዱት እነሱ ብቻ አይደሉም፣ ገባችሁ? የሚጎዱት እነሱ ብቻ አይደሉም። በትክክል በእውነት በትክክል ሳያደሉ የሚወዷቸው ኦዲየንሶቻቸውም ይጎዳሉ። ይህንን አስቡ እና አንዳንድ ሰዎች ምንም የእነሱ ፍቅር የሌላችሁ ሰዎች ገብታችሁ ለመበጥበጥ በጣም ሞር እንዲለያዩ እኛ እየመከርን ነው አይደል? ባለን ቻናል ባለን ሚዲያ እየመከርን ነው። ተው አንተም ተው አንቺም ተይ እያልን ነው ሶ ያ ማለት ግን እናንተን ለምንድን ነው ለብቻ ለብቻ እየገነጣጠላችሁ ሰዎቻቸውን እየዘቀዘቃችሁ በእውነት ያሳፍራል እንደዚህ ባይሆን ጥሩ ነው እንደዛ ከምታደርጉ ዩቱብ ቻናል ከፍታችሁ ስሩ እስኪ ዩቱብ ላይ ሀሳባችሁን ግለጹ እንደዚህ በጨዋነት እኔ አንድ ቀን ተሳድቤ የማውቅበት ቪዲዮ ካለ አምጡ ነው ይቀጣል አንድ ቀን ማንንም ተናግሬ ተሳድቤ አላቅም እኔ ፌሮኜ ነው ሁሌ ቪዲዮ የምሰራው ምክንያቱም ሁለቱ መለያየት የለባቸውም ብዬ ነው ማምነው ሁለቱ በፍጹም እኔ ሚዲያ ላይ በጣም ስርዓት ካላቸው ዩቱበሮች ውስጥ በጣም ሪስፔክት የማድረጋቸው ሀይሚና ብራ ነው። ትክክለኛውን ነገር ስነግራችሁ ሪል ነው የምነግራችሁ፣ ሪል ትክክለኛውን ነገር መነግራችሁ ሁለቱ በጣም ነው ኔ የምወዳቸውም ሪስፔክት የማድረጋቸው ምክንያቱም ስራቸው እንኳን የሆነ ከኛ የወጣ ነገር አይደለም የሚሰሩት። ሀይሚ ደግሞ በጣም አክቲቭ እና ጀግና የሆነች ሴት ናት። ምርጥ የሆነች ሴት፣ ተመራጭ የሆነች ሴት ናት። በስራዋ በጣም ሰክሰስፉል የሆነች ሴት ናት። ገባችሁ ሶ እሷን አትስደቧት ቡርኬንም አትስደቡት ቡርኬ እኮ በእናታችሁ የእውነት ቡርኬ እኮ በጣም እኔ ሲናገር እንኳን ካያችሁ ሰው እንዳይከፋበት ብሎ ምን አክል እንደሚጠነቀቅ ታውቃላችሁ እና አንዳንዶቻችሁ የእውነት እኔ ተሳዳቢ ሰው በጣም ነው የሚያስጠላኝ ይኖ እኔ የሚሳደቡ ሰዎች ትምህርት እንዳልተማሩ ነው ማስበው ኢፍ ላይክ አላርል የተማረ ሰው ሁሉንም ነገር በግራም በቀኝም ማየት ስለሚችል ማገናዘብ የሚባል ነገር ስላለ እንደዛ ነው። እና ሁላችሁንም አይደለም፣ በጣም ደግሞ ምርጥ ሆናችሁ ደግሞ ሀይሚና ቡራን የምትወዱ እንዲለያዩ የማትፈልጉ ስለ እነሱ በጣም የምትጨነቁ ደግሞ እህቶች አላችሁ። እናንተን ወላ ቴንኪዩ ሰው ማች ማለት እፈልጋለሁ። ሲሪየስሊ ስለ እነሱ ተጨንቃችሁ ውስጣችሁ ተረብሾ ያላችሁ እየደወላችሁ፣ በተለይ አንድ እህቴ ሳውዲ ያለች በጣም ስትጨነቅ እኔ ጋሽዬን ስልክ ሰጠዋት ከዛ ጋሽዬ አይዟችሁ፣ ተረጋጉ ልጆቼ፣ እኔ ደውዬ ነገሮች አስተካክላለሁ ምናምን ካሏት በኋላ ተረጋጋችሁ እንጂ ኢቨን የመዳም ስራ እንኳን መስራት አልቻልኩ፣ ምን ይሻለኛል ብላ እንዲህ እሷ ተጨንቃ እኔን ሁሉ ነው ያስጨነቀች። ስለዚህ ያለው ነገር ይሄ ነው። ነገሮች ይስተካከላሉ። ኢንሻላ ሁላችሁም በቅማችሁ ድዋና ጸሎት አርጉ፣ ግን የሚለያዩበትን ነገር ፕሊስ አታርጉ።